እውነት ይህን እምላችሁ አብርሽ እንዳለቀሰና ልቡ እንደተሰበረ አልቀረም። ዛሬ እንግዲህ ሄርሚና አብርሽ ማች ለብሰው ባንድ ላይ አብርሽ እየተሽኮረመመ የሄርሚን አይን አይን እየተመለከተ መተውልናል። እንደዚሁም ለበዓል ሩታና አብርሽ አንድ ላይ ነበሩ ስለተባለው ቪዲዮ እኔ እውነቱን ማብራሪያ ሰጣችኋለሁ። በመጀመሪያ ስለ ዛሬው አዲስ ነገር ስለ ሄርሚና አብርሽ ዩቲዩብ ላይ ቪዲዮ ይለቀቃል። ነገር ግን ቀደም ብለው ቲክቶክ ላይ ለቀዋል። ከዚህ በፊት ካስታወሳችሁ ሄርሚ ምን ብላ ዘፍና ነበረ አይንህን አፈቀ በሚል ሙዚቃ ዘፍናለት። አብርሽ ልቡ ተሰብሮ የተሰበረ ልቦችን ደርድሮ የሚያለቅሱ ሞጆችን ምናምን ደርድሮ ነበር። በጣም አዝኖ የሆነ ልቡ ስብርብር እንዳለ እንደከፋው ነበር የሚያሳየው የኮመተው ኮመንትና ሪፖስት ያደረገው። ዛሬ ደግሞ ሄርምዬ መጣሁ ጉራዬ ፍቅርህን ፈልጌ በሚል ሙዚቃ ቤተሰብ። እኔ ግን ግራ እየገባኛለው። ሄርሚ ብዙ ጊዜ ጭፈራ ስጨፍር ለምንድን ነው ለአብርሽ ጀርባዋን የምሰጠው? ምንድን ነው ምክንያቱ? እንግዲህ አብርሽ እጁን ባፉ ጨብጦ ጨብጦ ነው የሚባለው። እንዲ እጁን በአፉ ላይ አድርጎ ቤተሰብ፣ የሚገረሙ ሰዎች በነገራች ላይ እጃቸውን አፋቸው ላይ ያደርጋሉ፣ ሲገረሙ፣ ሲደመሙ፣ ሲያፍሩ፣ ሲሽኮረመሙ ማለት ነው። ዓይን አይኗን ዓይን አይኗን እያያት እሷ ደግሞ ከኋላ ከፊት እያለች የጉራ የጭፈራ ቤተሰብ አስነካችሁ። የመሬ እንደምላችሁ ደግሞ የለበሱት እኮ ማች ነው። ከላይ አብረሽ ተቀላችሁ። ነጭ ልብስ በጣም ነው የሚወደው በጣም ማለት ነው። ነጭ ልብስ ነው የለበሱትኝ። ሲቀጥል ደግሞ በቃ ዝምድናህን ፍቅርን ፈለግኩኝ ስትለው ቤተሰብ፣ አብርሽ በደስታ ፈቀቅ ብሎ ሲመለከታት ነበር እንዴ! እንደዚህ የማይነደስታለ እንዲ እናንተ ጓሮ ጓሮ እንደንደኑን ሲሉ የሆነ አዲስ ፍቅረኛ ሞድ ይሆናል፣ አደለ? ከቤተሰብ እየተደባበቁ ታውቃላችሁ፣ ከቤተሰብ ደበቅበቅ ብላችሁ ድሮ ገጠር ላይ ጓዳ ጓዳ ጓዳ፣ አደለም፣ ጓሮ ጓሮ ነው። ይቅርታ አድርጉልኝና እና እኛ ልጆች ሆነ እንመለከት ነበር። ይሄ ስደት ወሰደንና እኛ ያንን ላይፍ ያንን ታይም ሳናሳልፈው እዙ ስደት አስቀረን እንጂ፣ የምሬን ነው። አብርሽና ሄርቢ በቃ የሆነ አዲስ ፍቅረኛ ሞድ የሚያደርጉትን ነገር ነበር ነበር ሲያጫውታቸው የነበረው። አረ ተው ተው፣ አንዳንድ ጊዜ ተው። እኛን ማጨለላችሁን እኮ እናንተ ጨለላችሁ። እናንተስ የተጨለላችሁት በፍቅር ነው። እኛ ደግሞ በማየት እየጨለልን ነው። ቤተሰብ ኢኒዮስ እንግዲህ ዛሬ እየዘፈነችለት እየጨፈረችለት አብርሽ ሽኮርመም እያሉ መጥተዋል። ቲክቶክ ላይ ዩቲብ ላይም ይለቀቃል ቪዲዮ ብዬ አስባለሁኝ። ትናንትና የጽጌ ወንድም ለቀቀው ቪዲዮ ላይ በጣም ብዙዎቻችሁ ሩት አለችበት፣ ሩት አለች እያላችሁ ነበረ። አብርሽ መካከል ላይ ተቀምጦ ከግራ በኩል ሄርሚ፣ ከቀኝ በኩል ደግሞ ሌላ ሴት ነበረችና እኔ ራሱ ቪዲዮ ከመስራት የመጀመሪያ በደንብ አይቼ ሩታ አለች የለችም ብዬ ምን ጥር አድርጌ ቅመምዬን አይቼ ነብሩ ግን፣ ሁሉንም የሆነ ጠጋ እያደረግኩ ማለት ነው። ቪዲዮ ስታዩ በነገራችን ላይ ማቅረብም ማራቅም ትችላላችሁ። ገባችሁ አይደለ? እሷ ልጅ አይቻት ነበር። ይች ልጅ ሩታናት ምናምን ብዬ ቼክ ሳያደርግ ሩታ አይደለችም። አንደኛ ደረጃ አቋሟን ራሱ መልኳ ማየት ትችላላችሁ። ሁለተኛ ጸጉሯ፣ ሌላው ቢቀር ጸጉሯ፣ ሩታ ሹርባ ትሰርታለች። ሹርባ ነዋ የሚባለው። ብቻ ጉንጉን ነው የተሰራችሁ ለበአል ማለት ነው ይቺ ደግሞ ጸጉሯ ጉንጉን አደለም። ስለዚህ ሩት አደለችም። ብዙዎቻችሁ የተሸወዳችሁ ይመስለኛል። ሲጀመር እንኳን አደለም ሩት አለት መጣ። አብርሽ ራሱ ቪዲዮ ሲቀረጥ በጣም እየተሳቀቀ አፉን እየሸፈነ የሆነ እየደነገጠ በስርዓት እንኳን መጨፍር አልቻለም። የምሬ ነው። እኔ በጣም ነው ያሳዝነኝ። ከጓደኞቹ ግን እንደፈለጉ ሲበሉ፣ ሲጨፍሩ፣ ምናምን ካሜራ ሲደቅኑ እንትን ይላል የሆነ ፊቱን ይሸፍናል፣ አፉን ይዛል፣ ጭፋሩን ያቋርጣል። ምክንያቱም እየተሰቀቀ የምር ያልሆነ ነገር ጀምሮ ማለት ነው። እውነት ይሄ ድራማ የሚባለው ታይ፣ አብርሽ ምንም አልተሳካለትም። ላይፍን ለማሳለፍ ገንዘብ ለማምጣት ኦኬ፣ እኔ ይመቸኛል። አብርሽ ጀግና፣ ሂድበት ሂድበት። አሁን ደግሞ ከኤርሚ ጋር እየተሽኮረመሙ መጥተዋል። እኔ በጣም ነው ያዘንኩት፣ ለሩትዬ ማለት ነው። ለምን ድራማ በሚል ሰበብ እሪል ሲያደርጉት እኛ አስባችሁታል። ሩታ እንደው ያው ፈጣሪ በሰላም ሁለት ያርግሽ፣ ዳግመኛ ይመልሳችሁ፣ አብሮ ያርጋችሁ፣ አይለያችሁ፣ ምርቃቴ ነው። ሄርሚም ደግሞ ትችያለሽ፣ ድራማ አሰራር አይ ከድራማው ቀጥለሽ ግን ሌላ ነገር ሳታስብ ያቀሪ ም አንቺ እንኳን ሁሌ ለአብርሽ ጀርባሽን የምሰጩ ነገር ተይ ተይ ተይ ተይ ሄርሚ ተይ ግን ተይ ግን ብቻ አይኒስ ማታ እንገናኝ ቤተሰብ።